ማለት ነው። ሽፎኑ ብሉ ብላት ነው። ከዛ ከእሱ ጋር የሚሄዳል ጊዜ ያስኩት ይሄ ነው መቅረቢያው ማለት ነው። በጣም ነው የምታምረው። የጎም በጎመን ተለብ ነጭ አላት ምናምን ስላለችኝ በዚህ አሪፍ ይላት አለው። ሲለበስ ራሱ በጣም ያምራል። ማሻአላህ ባረከላ። ይሄ ያው ሱቅ ላይ ባለፈው በልተውኛል። ወላሂ አንድ ሺህ ሁለት መቶ ብር ነው የገዛው ሱቅ ላይ አንዱ ማለት ነው። እና ውጪ ላይ ደግሞ አሁን አንድ ሺህ ብር ነው የገዛሁት ውጪ ላይ ነው የገዛሁት። ይሄ ማለት ነው ያው አንድ አይነት ነው ምንም አይነት ልዩነት የለውም። የሚዋጋው አንድ ሺህ ብር ነው። ሌላ ደግሞ እዚህ ጋር ምን አለ መሰላችሁ ሁለት በአራት ትልቁ ስጋ አሰላሙ አለይኩም አህባብ፣ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። እንኳን ያደረሳችሁ ሀገር ውስጥም ከሀገር ውጭ ያላችሁ ወንድሞቼ፣ ሙስሊም ወንድሞቼ እንኳን ያደረሳችሁ ብያለሁ። ኢድ ሙባረክ። አሰላሙ አለይኩም። እና አህባብ፣ ዛሬም እንግዲህ እንደምትመለከቱት ያው አጠር መጠን ያለ የኩሽና እቃ እመጥቻለሁ። የአንድ ጠለብ ነው። የዛሬ ጠለቤ ወደ ወጃ የሚሄድ ነው። ያው ብዙ እቃዎች አሉ። እና አንድ ባንድ አሳያችኋለሁ ማለት ነው ቤት ግን ያሉት እነዚህ እቃ ናቸው ሌላም ደግሞ ያው ልብስ ቤት ማጥለቂያ አለ እያሰፋው ነው ያው ጨርሶታል እንሻላ ይሄኛው ጭኜ ከዛ በኋላ ያኛው ማንስቼ እየሄዳለ ማለት ነው ወደ ወጃ ያደርጉልኝ በሰላም እንድመለስ ማለት ነው እና አንድ ባንድ አሳያችኋለሁ ማለት ነው እዚህ ጋር ምን አለኝ መሰላችሁ ደርዘን ተኩል የቡና ሲኒ አለ ባላንቆላሎ ማለት ነው። እቺ እንደምትመለከቱት እቺ ያው በአብዛኛው ሳህን ወስደው ማለት ነው። ይሄ አንድ ተኩል ነው። አንድ ደርዘን ተኩል ማለት ነው። እና እዚህ ደግሞ የፈንዲሻው ረከቦት አለ። ይሄ ማጤሻው ነው። እንደምትመለከቱት ይሄ ማጤሻው ነው የፈንዲሻው ረከቦት። ይህኛው ደግሞ ረከቦቱ ነው ማለት ነው። ያው መስፋት የሌለው ብላኛለች። በነጩ እንግዲህ በዚህ መልኩ ከነጩ ሲሚጋል ለአይዳቸው ፏ ያረጉታል ማለት ነው እና እስከነ ማጭሻው ማለት ነው። ሌላ ደግሞ የዚህ ደግሞ የሚያስፈልገው ሱፍራ ብላኛለች። ሱፍራ ትልቁ ባለፈው እንዳሳየኋቱ ባለ 2500 ብሩ ማለት ነው። ሁሉ ስፍራ ማለት ነው። ይሄ በነገራችን ላይ የምግቡ ስፍራ ነው። ባለፈው እንዳሳየሁት በጣም ስፋት አለው ማለት ነው። ይሄ አሁን አያችሁት ከለሩ እዩት። በጣም ነው የምታምረው። የምግቡ ስፍራ ነው። አሁን ይሄ ሁለት ቦታ ታርፋ ነው። ይሄ ሁለት ቦታ እንደዚህ መፍታት ይቻላል እና ጎኑም ሁለት ሜትር ቁመቱም ሁለት ሜትር ነው። በጣም ስፋት አለው ማለት ነው። ይሄኛው የእንትኑም አለው የሲኒውም ደግሞ አለው። ሲኒውም እንደምትመለከቱት በጣም ሰፊ ነው። የሱ ስፋቱ የሲኒው ብቻ ማለት ነው። የሲኒው ራሱ በጣም ስፋት አለው። ደግሞ እዚህ ጋር የወጥ ሳህን ባለሶስቱ ሶስቱ በኳሊቲው ማለት ነው። በዚህ ዘር ይሄ ፊት ሞስደው የነበረው 1700 ብር 1750 ብር ነበር። አሁን ግን 2500 ገብቷል። እንደምትመለከቱት የኛው ጥጪ ነው። አልተ እንግዲህ እንደምትመለከቱት ያው ማሻአላ አንዱ ብቻ በጣም ያው ክብደት ያለው የኳሊቲ ነው። ይሄ ማለት ነው የወጡ ሳህን ባለ ሶስት ተደራራቢ ነው። ያው ካርቶኑ ለእናንተ ለማሳየት አውጥቶ ነው። እና ሌላ ደግሞ ያው እንግዲህ ካርቶኑ ውጪን ትመስላለች። ሌላ ደግሞ የሱፍራው እና የረከቦቱ ይማች የሚያደርጉ ወይም ደግሞ ከነሱ ጋር የአንድ ፌርሙዝ ውጭ ብላኛለች። እንደምትመለከቱት ፌርሙዝ ነው። ካርቶኑ በዚህ መልኩ ነው ባለ ሁለት ሌትር ማለት ነው። ከብቻ ያሳያችኋለሁ። እቺም ትመስላለች። ሁለት ሌትር ናት። ይሄ ዋጋው 2300 ብር ነው። ሶ ይህም ደግሞ ተመሳሳይ ነው፣ ይህም ተመሳሳይ ነው። በማውጣት አይጠበቅብኝ ይህ ሁለት ሺህ ሦስት መቶ ብር ነው። የእሱ ዘር ነው። ይህም ይሄኛ በወርቃማ ከለር ነው፣ ይሄኛ ደግሞ በጥቁራማ ማለት ነው። ሌላ ደግሞ የቁርጥ የእንጀራ ማቅረቢያ አንዳንዱ ሰው የሚሆን አንድ ደርዘን ማለት ነው እንደምትመለከቱት ደርዘኑ በዚህ መልኩ ሰህኑ የሚከለሩ በዚህ ነው። አንድ ደርዘን አንድ ሺህ ስድስት መቶ ሀምሳ ብር ነው። ረሳሁት አንዱ ማለት ነው። ያ አንዱ ሰህን መቶ ሰላሳ ብር ይሳብ ነው አንዱ። ሌላ ደግሞ የውሃ ማቅረቢያ ሰርቪስ ሦስት ብላኛለች፣ ሁለት ፍሬ በዚህ መልኩ። ሌላ እዚህ ጋ የውሃ ጆግ አለ። የውሃ ጆክ በነገራችን ላይ በሌላ ካርቶን ገብቶ ነው ይሄ አይደለም። የራሱ ካርቶን አይደለም ይሄ። አሳያችኋለሁ ማለት ነው። ይሄ ነው፣ ይሄ ነው እንትኑ ያው ባለ 600 ብር ጆክ ማለት ነው። እና ሁለት ደር አንድ ደርዘን ደግሞ የውሃ ብርጭቆ በዚህ አንድ ደርዘን አለ። እንደምትመረከቱት እዚ ጋር ማስታጠቢያ አለ እስከነ ጆኩ 200 ብር ነው። ይሄ 170 ብር ነበር ባለፈው አንድ 200 ብር ነው ብላኛለች። ሌላ ደግሞ የሻይ ብርጭቆ የሻይ ብርጭቆ እንት እንትን ማስቀመጫ የሌለው። የሻይ የቡሹ ማስቀመጫ ይሄ አንድ ደርዘን ማለት ነው። ሌላ ደግሞ እዚህ ጋር ምን አለ መሰላችሁ ሶስት ሌትር ዘይት። ሌላ በነገራችን ላይ የእናት አባቷ ልብስ ስፌት ላይ ያለው ስፌት ቤት ነው። የአባትዬው አሁን አልቋል። አሁን ሲሄድ አነሳዋለሁ እዛ ነው እስከነሱ የደረየ ሁሉም አሳፍቼ ቁልፍ እየገጠቀሙት ነው። አሁን ነው ሄ የመጣት ማለት ነው ቁልፉን አስገብተው እስከሚቶክሱት ኛው ልቅረጽ ብ ነው የመጣት እና የእናቲቱ ደግሞ ነገ ጠዋት ብለውኛል። ሂድ ስለሆነ በጣም ወረፋ ነው ያው እንግዲህ ብዙ አልተመቻቸውም፣ አልጨረሱትም ማለት ነው። ለአባትዬ አሁን ይዤ እሄዳለሁ። የእናትዬው ደግሞ ነገ ጠዋት እልካለሁ ማለት ነው። ምንም ማድረግ ስለማይችል አመት በል ስለሆነ እንግዲህ ኦሮፋ ነው በጣም አልደረሳትም። እና የእናትዬው ያው እንግዲህ ጫማው ብላኝ ያለች ጫማ ይሄ የኳሊቲው በጣም ነው የሚያምረው። በጥቁር ሰላሳ ስምንት ቁጥር ነው፣ አርባ ጠባብ ማለት ነው። በዚህ በፍጌላት ሌላ ደግሞ ሌላ ሌላ ሌላ ሻሽም ገዝቼላታለሁ የእናትየው። የአባትየው ደግሞ የሱፉን ሸሚዝ ማለት ነው፣ ሸሚዝ ባለ ሰባት ካንሳ ማለት ነው። ሸሚዝ ገዝቻለሁ ከእንትኑ ጋር የሚሄድ ከምንድን ነው ከሱፉ ጋር የሚሄድ ማለት ነው። ሌላ ደግሞ ምን አለ መሰላችሁ? የአባትየው ጋቢ ጋቢ አያችሁ፣ በጣም ትልቅ የሚባለው ጋቢ ነው። ይሄ ትልቁ ጋቢ ነው እንደምትመለከቱት። ይህ ሶስት ሺህ ብር ነው ዋጋው ማለት ነው። ዋጋው ሶስት ሺህ ብር ነው። ያው ከልብሱ ጋር ሚላል ስኳር ያደርገዋል ማለት ነው። ሌላ ደግሞ የእናቲቱ እንትኑ ልብሷ ብሉ ብላክ ነው ያሰፋውት ማለት ነው። ሽፎኑ ብሉ ብላክ ነው። ከዛ ከስ ጋር ይሄዳል። ጊዜ ያስኩት ይሄ ነው። መቅረቢያው ማለት ነው። በጣም ነው የምታምረው። የጎም ነጭ አላት ምናምን ስላለችኝ በዚህ አሪፍላት አለው። ሲለበስ እራሱ በጣም ያምራል። ማሻላት ባረክላ

ሶስት በአራት የሚባለ ትልቁ ስጋጃ ነው። ይሄ ዋጋው 4500 ብር ነው። ይሄኛው ማለት ነው። ባለፈው 4300 እንደዛ ነበር፣ አሁን ጨምሯል። ይሄ ዙሪያው ያለ ስፌት ያለበት ስጋጃ ማለት ነው። ሌላ ደግሞ ምንድነው የቀረው? እንትን ምንጣፍ ምንጣፍም በጣም ብዙ ብላክ ምንጣፍ አለ። ያው እንግዲህ መፈረጃ ማጥለቂያ ስላለይ መፈረሻ ስላለይ ከሱ ጋር የሚል ማለት ነው። በአብዛኛው ጊዜ የምወስደው ምንጣፍ ነው ይሄ። ያው እዛ የበለጠ እዛ ሰፈረሽው ታይታላችሁ። እና እቤት እቤት ላይ ያለው ይሄን ይመስላል። ወለልም አለ። እኔ ጋ ወለል ቤት ያው እንግዲህ ማውጣት አልተቻለኝም ነው። ኢንሻአላህ እነዚህ ይመስላሉ። ስለዚህ አሁን ይሄ ወሰተባሪ ወደ ወጃ ድሜ ነው ዱአ አድርጉልን። ኢንሻላ በቀጣይ ቪዲዮም ደግሞ እንገናኛለን። እዛ ስፈርሽ ምናምን አሳያችኋለሁ ማለት ነው። እስከዛው ሼር፣ ሰብስክራይብ እያረጋችሁ አበረታቱ ውዶቼ። ሀሳብ አስተያየትን ካላችሁ አስቀምጡ።